የደከመው ገበሬ አረፍ ብሎ ቡና ሲጠጣ ብዬን የጻፍኩት፣ ስለዚህ ይህን የመሰለ ቪዲዮ ሰጥቶኛል ማለት ነው። አሁን አሁን ሳስበው ግን ዩቲዩብ ለጎበዞች ብቻ ሳይሆን ለሰነፎችም ቀላል የሆነ ይመስለኛል። በተለይ ሰሞኑን ያስተዋወቁት የኤአይ ቱል በእርግጠኝነት ሁሉም ሰው ዩቲዩብ እንዲጀምር ያደርጋል። ቪዲዮ መቅረጽ አያስፈልጋችሁም፣ ብዙ መልፋት አያስፈልጋችሁም። ጀስት ይህችን ዩቲዩብ ያስተዋወቃትን ኤአይ ብቻ ተጠቅማችሁ ዩቲዩበር መሆን ትችላላችሁ። የሚገርመው ደግሞ በአንድ ደቂቃ ብቻ የሚገርም ቪዲዮ ሰርታችሁ ዩቲዩበር መሆን ትችላላችሁ ማለት ነው። በቀን አንድ ደቂቃ ብቻ ብታሳልፉ፣ ነው ያቺ ኤአይ ምንድናት? ዛሬ በዚህ ቪዲዮ አሳያቸዋለሁ። ዛሬ በዚህ ቪዲዮ ሁለቱን ብቻ ነው ማሳያችሁ። ሁለተኛው ደግሞ እጅግ በርካታ ጀማሪ ዩቲዩበሮች በተደጋጋሚ ሲጠይቁኝ የነበረውን ጥያቄ የፈታ ይመስለኛል። ወደ ቪዲዮ ከመግባታችን በፊት ግን እንደዚህ አይነት እጅግ ጠቃሚ የሆኑ ቪዲዮዎች የሚመቻችሁ ከሆነ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ላይክ በማድረግ ጀምሩት። ያላችሁን ሀሳብ፣ አስተያየት፣ እንዲሰራላችሁ የምትፈልጉትን የከበዳችሁን ነገር በአጠቃላይ ኮሜንት ቦክስ ላይ ያስቀምጡ። ወደ ዋነኛው ጉዳይ ከማለፌ በፊት የመጀመሪያውን ነገር ልንገራ። የመጀመሪያው ነገር ብዙ ሰዎች ስጠይቁኝ የነበረው የላይቭ ጉዳይ ነው። ላይቭ ስትሪም የምታደርጉ ሰዎች እንዳላችሁ ትነግሩኝና እና ላይቭ ስትሪም ስናደርግ አዘ ሴም ታይም ሾርት ቪዲዮውን ስክሮል እያደረጉ ለሚመለከቱ ሰዎችም እንደዚሁም ደግሞ ሎንግ ፎርም ቪዲዮዎችን የሚመለከቱ ሰዎችም እኛ ላይቭ ላይ እንዳለን እንዲያውቁ ማድረግ የምንችልበት ወይ ካለ ብላችሁ በሰፊ ሰዓት ስጠይቁኝ ነበረ። የጠየቃችሁኝም ልጆች ይህን ቪዲዮ እየተመለከታችሁት ሊሆን ይችላል ማለት ነው በዩቲዩብ በቀላሉ ይህም ጉዳይ ተፈቷል ማለት ነው። እናንተም ላይቭ ላይ በነበራችሁ ሰዓት የእናንተ ላይቭ ቪዲዮ ክሮፕ ተደርጎ ለሾርት ፎርም ለሚከታተሉ ሰዎች ማለትም ሾርት ላይ ስክሮል እያደረጉ ለሚያዩ ሰዎች እናንተ ላይቭ ላይ የምታስተላልፉት መልእክት እንደ ቲክቶክ ላይ ልክ እንደምናየው እከሌ ላይቭ ላይ ነው ብሎ እንደሚያመጣለን ሁሉ ዩቲዩብ ላይም እንደዛው አድርጎ ላይቭ ላይ እንደሆናችሁ ራሱ ባይ ዲፎልት ክሮፕ አድርጎ እንደሚያመጣ ተናግረዋል ማለት ነው። ይሄም ተጀምሯል። አሁን ላይ እንዴት አድርጋችሁ እንደምታደርጉ አሳያችኋለሁ። ሌሎች የክሮፒንግ ቱሎች ደግሞ የተለያዩ የክሮፒንግ ሲስተሞችን አፕዴት እያደረግን ነው፣ በቀጣይ የምናሳውቃቸው ይሆናል ብለዋል። እንግዲህ ያኛው ደግሞ እንደተለቀቀ የማሳ ያስተዋውቃችሁ ይሆናል ማለት ነው። ይሄኛውን ሆነ እንዴት አድርጋችሁ ኦን እንደምታደርጉ ላሳያችሁ። መጀመሪያ ክሮም ላይ ዩቲዩብ ስቱዲዮ ትገባላችሁ። ከዛ ስታርት ኒው ስትሪም የሚለውን ክሊክ ታደርጋላችሁ ማለት ነው። ስታርት ኒው ስትሪም የሚለውን ክሊክ ስታደርጉ ዱዋል ስትሪም ሴቲንግ የሚል አለ። ያንን ዱዋል ስትሪም ሴቲንግ የሚለውን ኦን እና ኦፍ በተን ነው። ስለዚህ ኦን ታደርጉታላችሁ። የዛኔ ይሄ ነገር ክፍት ሆነ ማለት ነው ለእናንተ። ስለዚህ እናንተ ላይቭ ላይ በነበራችሁ ሰዓት በቬርቲካል ፎርምም በሆሪዞንታል ወይም ደግሞ ሎንግ ፎርም ቪዲዮም ሆኖ በቬርቲካል ፎርም ማለትም በሾርት ፎርም ቪዲዮ ለተመልካቾች ግልጽ ይሆንላቸዋል ማለት ነው። ወደ ዋነኛውና ብዙ ሰው ሲጠብቀው ወደ ነበረው እኔ በበኩሌ ረጅም ሰዓት ጠብቀው ወደነበረውና ወደሚገርመው ጉዳይ ለሰልፋችሁ ይሄ ምንድነው? ቪኦኤ ስሪ ዩቲዩብ ላይ አድ ተደርጓል በሾርት እንግዲህ የሚሰራውን ዶላር እኔ አልነግራችሁም። እጅግ በርካታ ሰዎች በሾርት ቪዲዮ ብቻ ብዙ ዶላሮችን ይሰራሉ። ስለዚህ እናንተ ምንም አይነት ነገር ሳትጠቀሙ ስልካችሁን ብቻ ተጠቅማችሁ ሾርት ቪዲዮዎችን በመልቀቅ ገንዘብ ማግኘት ትችላላችሁ ማለት ነው በዩቲዩብ በጣም በጣም የሚገርም እና ሰዎችን ሊረዳ የሚችል የሚገርም የዩቲዩብ ፊቸር ነው ማለት ነው። ይህንን ሜዶን ዩቲዩብ ላይ በሚገርም ሁኔታ ነበር ያስተዋወቁት። አሁን ላውንች ተደርገው ለሁሉም ግልጽ ሆኗል፣ ወይም ደግሞ ይፋ ወጥቷል ማለት ነው። ስለዚህ ሁሉም ሰው እየተጠቀመው ይገኛል። እንዴት አድርገን እንደምንጠቀሙ ላሳያችሁ፣ ከመጀመሪያው እስከ መጨረሻው ነው ማሳያችሁ፣ ተከታተሉ። በመጀመሪያ ፕሌይ ስቶር ላይ ትገቡና ዩቲዩባችሁን አፕዴት ታደርጉታላችሁ ማለት ነው። ፕሌይ ስቶር ላይ እንገባና ዩቲዩባችንን አፕዴት እናደርገው መጀመሪያ ማለት ነው። ዩቲዩብ ብዬ ሰርች አደረኩኝ። ከዛ ዩቲዩቤን አፕዴት አደርገዋለሁ ማለት ነው። እንግዲህ ዩቲዩቤ አፕዴት እያደረገ ነው። ዩቲዩቤ አፕዴት አድርጓል። ስለዚህ ኦፕን ብለን እንግባ። ኦፕን ብለን ስንገባ እንደዚህ ያመጣልን ማለት ነው ዩቲዩባችን። ስለዚህ ቪዲዮ ፖስት ስናደርግ የምንነካዋን ፕላሷ ምልክት እንነካለን ማለት ነው። እንግዲህ እንደምትመለከቱት በአጋጣሚ እኔ ስከፍተው ሾርት ላይ ነው ያለው ማለት ነው። እዚህ ጋር ቪዲዮ፣ ሾርት፣ ላይቭ ፖስት የሚል አለ እንደምትመለከቱት ማለት ነው። ስለዚህ እኔ የምፈልገው አሁን ሾርት ላይ በኤአይ መስራት ነው። ስለዚህ እዚህ ጋር ምልክት አለች ማለት ነው። ይቺ ምልክቷ የምትመለከቷት ማለት ነው። እሷን ክሊክ አደርጋታለሁ። ከፈለግን ፎቶ ቱ ቪዲዮ ማድረግ እንችላለን። እዚህ ጋር እዚህ ጋር ቪዲዮ ክሊፕ መስራት እንችላለን። እዚህ ጋር ኢሜጅ ጄኔሬት ማድረግ እንችላለን። እዚህ ጋር ባክግራውንዶችን ክሬት ማድረግ እንችላለን። ስለዚህ እነዚህ ኦፕሽኖች አሉ። ስለዚህ እኔ አሁን እኔ ራሴ ጽፌ ክሊፖችን ጀኔሬት ማድረግ ነው የፈለኩት ክሊፖች ጄኔራል ኢንፎርሜሽን ለማድረግ ከፈለግኩኝ እዚህ ጋር ቪዲዮ ክሊፕ የሚለውን ክሊክ እናደርጋለን። ስለዚህ እዚህ ጋር ዲስክሪብ አድርጋለሁ ማለት ነው። የሆነ ዲስክሪፕሽን እጽፋለሁ እዚህ ላይ በነገራችን ላይ፣ አንዳንዴ ልትቸገሩበት የምችሉት ነገር ምንድነው ነው እንግሊዝኛ አለማወቅ ነው። እንግሊዝኛ አለማወቅ ትራንስሌት ማድረግ ትችላላችሁ። ምንም አይነት የሚከብድ ነገር የለው። ልክ ጉግል ትራንስሌት ላይ ትገባላችሁ። እናንተ በአማርኛ የምትፈልጉትን ነገር ትጽፉለታላችሁ አፕሮክሲሜትሊ የሆነ የተመሳሰለ ነገር ያመጣላችኋል። ስለዚህ ያንን እዚህ ላይ ኮፒ አድርጋችሁ ፔስት ትላላችሁ ማለት ነው። ከዛ ጀኔሬት ያደረገላችኋል ማለት ነው። ለምሳሌ እኔ አሁን ምናልኩት ኢትዮጵያን ፋርመር ዝም ብዬ ይሄንን ጻፍኩኝ። አንድ ኢትዮጵያዊ ገበሬ እረፍት እያደረገ ብዬ ጻፍኩኝ ማለት ነው። የሚመስል ነገር ጻፍኩኝ ዝም ብዬ ማለት ነው። እና ያንን ከጻፍኩ በኋላ ክሬት ለዋለው ማለት ነው። እሱ እነዚህን ፎቶዎች አምጥቶልኛል። ካልፈለጋችሁ እነዚህ ፎቶዎች እነዚህ ፎቶዎች ካልተመቿችሁ ትራያጌን ብላችሁ ሌሎች ፎቶዎች ማምጣት ትችላላችሁ። እኔ ግን አንዱን ወስደዋለሁ ማለት ነው። ለምሳሌ ይሄኛው ልውሰደውና ይሄኛው ወሰድኩኝ። ስለዚህ ክሬት ቪዲዮ እለዋለሁ ማለት ነው። የጻፍኩትን ነገር ክሬት እንዲያደርግልኝ ማለት ነው። የ52 ፐርሰንት ደርሷል። በዚህ መልኩ ቪዲዮችሁን መስራት ትችላላችሁ ማለት ነው። ያን ያህል በጣም አሪፍ የሚባል ኮኔክሽን ራሱ ባይኖራችሁ መስራት ትችላላችሁ ማለት ነው። ለምሳሌ እኔ ቪዲዮውን በዚህ መልኩ ጄኔሬት አድርጎልኛል። እስኪ ምን አይነት ቪዲዮ ነው የሚሰጠኝ እንመልከት። ይኸው ይህን የመሰለ ቪዲዮ ሰጥቶኛል ማለት ነው ይህን የመሰለ ቪዲዮ ሰጥቶኛል። ስለዚህ ይህን የመሰለ ቪዲዮ ሲሰጠኝ ምን አደርጋለሁ ማለት ነው። አሁን ለምሳሌ ከፈለግኩ ቮይስ ኦቨር ማድረግ እችላለሁ። ለምሳሌ ስለዚህ ገበሬን የትረካ እየተረኩኝ ይህን ቪዲዮ መልቀቅ እችላለሁ ማለት ነው። ካሜራ አያስፈልግም፣ ምንም ነገር ሳልፈልግ ይህንን የመሰለ ቪዲዮ ጀኔሬት አድርጌ አግኝቻለሁ ማለት ነው። ስለዚህ አንድ የደከመው ገበሬ አረፍ ብሎ ቡና ሲጠጣ ብዬ ነው የጻፍኩት። ስለዚህ እንደዚህ አድርጎ ሰጥቶኛል ማለት ነው። ስለዚህ እኔ አሁን ኮንቲኒው ለዋለሁ ማለት ነው። ስለዚህ ኮንቲኒው ስለው እንደዚህ አመጣልኝ። የማልፈልገውን ነገር ደግሞ እዚች ጋር እየቆራረጥኩ ማስተካከል እችላለሁ ማለት ነው። በዚህ መልኩ ከዚህ በወደዛ ያለውን አልፈልገውም ካልኩኝ በዚህ መልኩ እያስተካከልኩኝ መቁረጥና እንትን ማድረግ እችላለሁ ማለት ነው። መጨመር ከፈለጋችሁ ደን ትሉና ይህን ደን ካላችሁ በኋላ አሁንም እዚህ ጋር ባዶ ቦታ አለ እንደምትመለከቱት። 15 ሰከንድ ስላልኩኝ ይሄ የሰጠኝ ትንሽ ሰከንድ ስለሆነ አሁንም ቀጣይ ሌላ ቪዲዮ ጄኔሬት ማድረግ ትችላላችሁ ማለት ነው። ካልሆነ ደግሞ ይህንን ፖስት ማድረግ ትችላላችሁ። ፖስት ስታደርጉ ደግሞ ይህንን እዚች ጋር የ ራይት ምልክቷን ክሊክ ታደርጉና ይችን ክሊክ ስታደርጉ የው ቪዲዮ የመጣ ስለዚህ እኔ አሁን ድምፅ ብፈልግ ድምፅ ኤዲት ማድረግ እችላለሁ። ድምፆችን እዚ ጋ ሙዚክ ለምሳሌ ሙዚቃ አድ ማድረግ ትችላላችኋል። እዚ ጋ የተለያዩ ሙዚቆች አሉ ሪኮመንድ የሆኑ ማለት ነው። ለምሳሌ ይሄንን አድ ማድረግ ይችላለሁ ማለት ነው። እኔ እንትን ቪዲዮ ላይ እዚ ጋ አሁን አስጨመርኩበት ማለት ነው። ለምሳሌ ይሄን የመሰለ ቪዲዮ ጀኔሬት አድርጌያለሁ ማለት ነው። ከጨረስኩ በኋላ ቴክስቶችን ሁላ መጻፍ እችላለሁ ማለት ነው። እዚህ ጋር ለምሳሌ ዝም ብዬ እኔ ብጽፍ፣ በአማርኛ መጻፍ ትችላላችሁ። ኢትዮጵያን ፋርመር አልኩ ዝም ብዬ ይሄን። ደስ እንዳላችሁ እናንተ ማስተካከል ትችላላችሁ ቴክስቱን ወደ ላይ ከፍ አደርገዋለሁ እዚህ ጋር ከፈለግኩ እዚህ ጋር ከፍ አደርገዋለሁ ማለት ነው። ኢዲት ማድረግ ከፈለጋችሁ እዚህ ጋር ኢዲት የምትላለች እሷን ኢዲት አድርጋችሁ እንደገና ኢዲት ማድረግ ትችላላችሁ። ከለሩን መምረጥ ትችላላችሁ። ብዙ ነገር መስራት ትችላላችሁ ማለት ነው። ስለዚህ አሁን ይሄንን ለመልቀቅ በፈልግ እዚህ ጋር ፖስት እላለሁ ማለት ነው። ይችን የፖስት ምልክቷን አነጋለሁ። የፖስት ምልክቷን ከነካው በኋላ በቃ ይሄ እዚህ ጋር ዲስክሪፕሽን መጻፍ ነው። እዚህ ጋር ሃሽታጎችን የተለያዩ ነገራቶችን ትጽፋላችሁ። ከዛም በኋላ ይህንን ከጻፋችሁ በኋላ አፕሎድ ሾርት የሚለውን ክሊክ ማድረግ ብቻ ነው። እኔ አሁን እዚህ ጋር ፕራይቬት ነው ያለው እናንተ ፐብሊክ አድርጋችሁ ፖስት ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ቪዲዮዎቻችሁን በቀላሉ ሰርታችሁ ከፈለጋችሁ ቮይስ ኦቨር አድርጋችሁ ለምሳሌ ስለዚህ ገበሬ እኔ ስለጻፍኩት ነገር በኤአይ እኔ ስለሰራሁት ገበሬ ወይ ስለ ካራክተሩ የሆነ ነገር ማለት ከፈለጋችሁ በቮይስ ኦቨር የራሳችሁን ድምጽ በስልካችሁ ሪከርድ አድርጋችሁ መጨመር ትችላላችሁ። የተለያዩ ነገራቶችን ተጠቅማችሁ ይህን የመሰለ የሚገራርን ቪዲዮ መስራት ትችላላችሁ ማለት ነው። ስለዚህ ዩቲዩብ ጎበዝ ብቻ አይደለም፣ አሁን ሰነፍ ሁላ መስራት ይችላል። በአስር ደቂቃ በአምስት ደቂቃ በአንድ ደቂቃ ኢቭን ሰርቶ ለዩቲዩብ ማብቃት ይችላል ማለት ነው። ስለዚህ ማንኛውም ሰው ዩቲዩበር መሆን ይችላል ማለት ነው፣ እኔ አልፈልግም ብሎ ካልተወ በስተቀር። ሌሎች ዩቲዩብ ላውንች ያደረጋቸው የሚገራረሙ ቶሎዎች አሉ። በቀጣይ ቪዲዮ ደግሞ እነዛን እየዘረዘርኩ ማሳያችሁ ይሆናል ማለት ነው። እናንተ ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ ነው። ይህን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ ቪዲዮ በልቀቅን ቁጥር ለእናንተ እንዲደርስ ማድረግ ብቻ ነው። ስለዚህ እኛ የሚገራርሙ ቪዲዮዎችን እየሰራን ወደ እናንተ እናደርሳለን ማለት ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።